ሰበር ዜና ጦሩ ወደ አሰብ እርምጃ ጀመረ። ወደ አሰብ ከፍተኛ የሆነ ኃይል ተንቀሳቅሷል። ሻዕቢያን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን አሳውቋል። የኤርትራ መንግሥት በዚሁ አቅጣጫ አለ ብሎ ካሰበው የኢትዮጵያ ስጋት ጋር በተያያዘ ጠንከር ያለ የኃይል ክምችት እንዳደረገ ቀደም ብለው ሲወጡ የነበሩ ዘገባዎች አመላክተዋል። ይኸው ታጣቂ በዚሁ አቅጣጫ ከኤርትራ መንግሥት ጋር ለዓመታት ሲፋለም የቆየ ሲሆን በቀደመው የኢህአዲግ መንግሥት ወቅትም ጠንከር ያሉ ወታደራዊ ድጋፎችን ያገኝ ነበር። የቀይ ባህር ዳርቻን ተንተርሶ የሚኖረው የአፋር ሕዝብ በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው በሚል ነፍጥ አንግቦ የተነሳው ቡድኑ በአሁኑ ሰዓትም ጦሩን ዳንኪላ ወደ ተባለ የኤርትራ አፋር ግዛት ፍልሚያ ለማድረግ እየተንቀሳቀሰ መሆኑን በኤክስ ትዊተር ገጹ ባሰራጨው ተንቀሳቃሽ ምስል አመልክቷል። ተንቀሳቃሽ ምስሉ ታጣቂ ቡድኑ በሚገባ የተደራጀ ትጥቅ ያለው መሆኑን ያሳያል። በተያያዘ ዜና የህውሃት ጄኔራሎች ትእዛዝ የሚቀበሉት ከኤርትራ ነው ተባለ። የህወሓት ጄኔራሎች በዋናነት ስብሃት ነጋ ያደራጃቸውና በዘመድ አዝማድ የተሰበሰቡት የጦር መኮንኖች ትእዛዝ የሚቀበሉት ከኤርትራው ጄኔራል ፊልጶስ መሆኑን የባይቶና ፓርቲ ሊቀመንበር አቶ ክብሮም በርሄ ለአሃዱ ተናግረዋል። እነዚህ የህወሓት ጄኔራሎች ትእዛዝ የሚቀበሉት በዛላምበሳ አቅጣጫ ኤርትራ ውስጥ ሰንአፍ ከተማ ውስጥ ህወሓት በከፈተው ቅርንጫፍ ውስጥ በመገናኘት እንደሆነ ጠቅሰዋል። ኤርትራ በፕሪቶሪያ ስምምነት ባለመስማማቷ በምርጫ ቦርድ ስሙ ከተሰረዘው ህወሓት ጋር ጽምዶ ወይም ደግሞ አንድነት በሚል በጋራ እየተንቀሳቀሱ ነው ብለዋል። የተሃድሶ ብሩ ለሚፈልገው ዓላማ አልዋለም፣ ህወሓት ለጦር መሳሪያ መግዣ አውሎታል ብለዋል። ጀነራል ታደሰ ወረደን እንደ ሽፋን ነው የሚጠቀሙት እንጂ አይፈልጉትም። ኤርትራ ታደሰ ወረደ ተወግዶ ህወሃትና ኤርትራ አንድ ፓርቲ መስርተው የፌዴራል መንግስቱን መታገል ነው አላማቸው ብለዋል። በተያያዘ ዜና ከፕሪቶሪያው የሰላም ስምምነት በኋላ ህወሃት በሁለት ዋና ዋና አጀንዳዎች መከፈሉንና ጠንካራ አቋም ያለው አንጃ ከቀድሞ ጠላቱ የኤርትራ መንግስት ጋር አዲስ ግንኙነት መመስረቱን ሆርን ሪቪው የተባለ ተቋም ባወጣው ትንታኔ ገለጸ። ይህ አዲስ ትስስር በውጭ ኃይሎች የተቀነባበረ ሲሆን የኢትዮጵያንና የቀጠናውን መረጋጋት አደጋ ላይ የሚጥል ነው ሲል ዘገባው አስረድቷል። የህወሀት የውስጥ መከፋፈል፣ ትንታኔው እንደሚጠቁመው ከጦርነቱ ማብቃት በኋላ በህወሀት ውስጥ ከፍተኛ የሆነ የሀሳብ ልዩነት ተፈጥሯል። በቀድሞ የጊዜያዊ አስተዳደር ኃላፊ አቶ ጌታቸው ረዳ ይመራ የነበረውና እንደ ሌተላንድ ጄኔራል ጻድቃን ገብረተንሳይ ያሉ አመራሮችን ያካተተው ይህ ቡድን የፕሪቶሪያውን ስምምነት ሙሉ በሙሉ በመደገፍ ከኢትዮጵያ ፌዴራላዊ መንግስት ጋር መስራትን ይመርጣል። አቶ ጌታቸው ረዳም በመጨረሻ ከጊዜው አስተዳደሩ ለቀው በጠቅላይ ሚኒስትሩ አማካሪነት መሾማቸው የዚህ አካሄድ ማሳያ ነው ተብሏል። በአንጻሩ በድርጅት ውስጥ ከፍተኛ ስልጣን ባላቸው እነ ወይዘሮ ፈትለ ወርቅ ገብረ እግዚአብሔር በሚመሩት የድሮ የህወሀት አመራሮች የተዋቀረው ይህ አንጃ ከፌዴራል መንግስቱ ጋር ያለውን ግንኙነት የሚቃወም ነው። ዘገባው ይህ ቡድን በአሁኑ ወቅት ከኤርትራ መንግስት ጋር የፖለቲካና የኢኮኖሚ ትስስር እንደፈጠረ ይገልጻል። እንደ ዘገባው ይህ አዲስ የህወሀት ህግደፍ ግንኙነት በዋናነት በትግራይ የሚገኙ እንደ ወርቅ ያሉ የተፈጥሮ ሀብቶችን በኤርትራ በኩል በህገ ወጥ መንገድ በመሸጥ የገንዘብ ምንጫቸውን ለማጠናከር ያለመ ነው። ጽምዶ የተባለው ተፈናቃዮችን የማስፈር ዘመቻም ተፈናቃዮች ኤርትራ ወደ ተቆጣጠረቻቸው እንደ ዛላንበሳና ኢሮብ ባሉ አካባቢዎች እንዳይመለሱ ለማድረግ የተቀነባበረ የጋራ ሴራ መሆኑን ትንታኔው ጠቁሟል። ይህ ግንኙነት ድንገት የተፈጠረ ሳይሆን ግብፅና የአውሮፓ አጋሮች የጠቅላይ ሚኒስቴር አብይ አህመድን አስተዳደር ለማዳከም በማሰብ የቀድሞዎቹን የህወሓትና ህግደፍ ግንኙነት እንደገና እንዲያንሰራራ በማድረግ የተቀነባበረ ነው ሲል ዘገባው ይከሳል። ትንታኔው አክሎም ይህ አዲስ ትስስር ግጭቱን ከትግራይ ወደ አማራ ክልል ለማዘዋወር እየሰራ መሆኑን ገልጿል። ለዚህም እንደ ዳዊት ኃይለ ጊዮርጊስና እንዳርጋቸው ጽጌ ያሉ የቆዩ ፖለቲካ ተዋናዮችን በመጠቀም የተከፋፈለውን የፋኖ ንቅናቄ ለማስተባበር እየሞከሩም ነው ብለዋል። የዚህ እቅድ የመጨረሻ ግብም ወደ ሸዋ በመዝለቅ በአዲስ አበባ ላይ ጫና በመፍጠር ዓለም አቀፍ ጣልቃ ገብነትን መጋበዝ እንደሆነ ትንታኔው አስረድተዋል። የሆርን ሪቪው ዘገባ በሰሜን ኢትዮጵያ ያለው የጸጥታ ችግር ከሀገር ውስጥ አልፎ የቀጠናው ኃይሎች ጣልቃ ገብነት፣ የሀብት ብዝበዛና ድንበር ተሻጋሪ ሴራዎች የተሳሰሩበት ውስብስብ የግጭት ስነ ምህዳር መፍጠሩን አመላክቷል።